ግን ማለት ነው አንዳንድ ወንዶች በጣም ግርም ይሉኛል። ፊታቸው ሰው እያለ ሌላ ሰው ፍለጋ የሚሮጡትስ፣ ዳኒ ግን ምን አስቦ ነው? ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። በጣም እኮ ነው የሚገርመው ነገር፣ ሰው አብሮ መቶ ወደ ዱባይ እንደገና ደግሞ እንደዚ አይነት ነገር መፍጠር ምን የሚሉት ነው? ውዶች፣ ዛሬ ምን ተፈጠረ መሰላችሁ? አቶ ዳኒ ያው አብሮ ነው የሚኖሩት ዳኒም እና አብርሽም እነ ሜሪም እነ ጥጉም አብሮ ነው የሚኖሩት ነገር ግን ዳኒ ደግሞ ዛሬ ከነሱ ከሚኖርበት ቤት ተለይቼ እኖራለሁኝ አለሁኝ ያ ደግሞ የራሴ ምክንያት አለኝ ምን አይነት ምክንያት ነው የሚኖርህ ዳኒ እንዴ አብራችሁ ከጥጌ ጋር መጣችሁ ዱባይ አብራችሁ መታችሁ አሁን እንግዲህ አብሮ መጥተው የአብርሽን ሰርግ ምናምን አጣጥመው ምናምን ነገር እና አብርሽ ደስታ ላይ ናቸው፣ ገና ሙሽራ ናቸው ምናምን ነገር፣ ያ ደስታቸውን ሳያጣጥሙት አሁን እኔ ከእናንተ ተለይቼ መኖር እፈልጋለሁ የሆነ ለራሴ ክላስ ምናምን ይዬ ምናምን ነገር እንደዛ ነገር ማለት ነው። እና ወይዘሮ ፅጌ ደግሞ ተናደደች። ለምን እንዴት አለች ሴት ልጅ አረለች፣ ለምን እንደዛ ታረጋለህ? እኔስ እንዴት ነው፣ ሌት ነው የምትሄደው ምናምን በቃ ኦሬዲ አወቀች ሴት ጋር ነው የምትሄደው ምናምን ነገር አለች። በነገረች ጽጉ ዳኒ በጣም እንደምትወዶ ዛሬ ነው የተረዳውቴ። ዳኒ ግን ግዴለሽ ነገር ነው የምሬ ነው እኔ እንጃ። ጥጌ አታሳዝንህም ግን ለምን እንደዚ ታረጋለህ እንዴ? ቺ ልጅ ማለት እድሜ የሚባል ነገር አለ ምናምን፣ ተስፋ የሚባል ነገር አለ። አንተን ተስፋ አርጋ ተቀምጣ፣ አንተ ግን እንደዚህ ሌላ ሌላ በርበር የምታይ ከሆነ ለምን ቁርጡን አትነግራትም? እንዴ በጣም ነው የተናደድኩት። እኔ ቤተሰብ ከዛ ቤቱ ተቀወጠ ለማንንም መናገር አልፈልግም። እኔ መሄድ ነው የምፈልገው ምናምን ነገር ስንሳፈር። ግን ወደ ኢትዮጵያ ስንመለስ አብረን ነው የምንመለሰው። አሁን ግን ለብቼ መሆን ፈልጋለሁ። እዚህ ደግሞ ደስ የሚል ጊዜ ማሳለፍ ፈልጋለሁ። እቺን አስራ አምስት ቀን ደስ የምትል የተጻጣመ ጊዜ ነው ማሳለፍ ፈልግ እቺን አጣጥማት አለሁ ምናምን ምናምን ያው ገብቷቸዋል ጉዶቼ፣ እንዴት እንደሚያጣጥም አጣጥም ምናምን ጨር አስራ አምስት ቀን ከዛም በኋላ ሄዳለሁ፣ አብረን እንሄዳለን ምናምን። ታዲያ የምታጣጥመው ከጥጉ እጅ ከማጋ ነው? ጥጉስ ምን ሆነ? ነው አንተ ዳኒ፣ ያዙ ይልቀቁኝ። አይደብርም ወይንስ? ጥጉን ሰፕራይዝ ልታደርጋ ነው? ስለ ቀለበት ምናምን ልታስርላት ነው? እንደዛም ከሆነ ለአብርሽ የመልስ ቀን ጥሩ ነው፣ ሰፕራይዝ አድርጋት። ነገር ግን እንደዛ ካልሆነ ደግሞ ይደብራል። ሌላ ሰው ጋር ከሆነ እየሄድክ ያለው ይደብራል። ለማንኛውም ቤተሰብ ለአንድ አብረሽ ነው የነገረው ሁሉን ነገር አስረድቶታል ምናምን። ነገር ግን እኔ በጣም ያዘንኩት ለጥጌ ነው ያዘንኩት እንጂ ዳኒ በመሄዱ በመለየቱ ምናምን አይደለም። ግን ጥጌ እንደ ሴት ከሆናችሁ ቆም ብላችሁ ብታስቡት አሁን ይሄ በእኔ ላይ ቢደርስስ ምንድን ነው መፍትሄው፣ ምንድን ነው ማድረግ ያለብኝ ምናምን የሆነን ሰው ተስፋ እያደረጋችሁት በመሀል ተነስቶ ልሄድ ነው ምናምን ያ ማለት እኮ ይሆናል ሌላ የግል ህይወት አለኝ የተደበቀ እንደማለት ማለት ነው። እና በጣም ያሳዝናል፣ እንደ አንድ ሴት ቆመን ስናስበው ማለት ነው። ጥግዬ በጣም ነው አንጀት የበላው ዛሬ። እግዚአብሔርን ዳኒ ነፍስ አይማርም። ለማንኛውም ልብ ይስጠን ለሁላችንም።